አነጋጋሪው የብፁዕ አቡነ ገብርኤል ስብከትና ከኦርቶዶክስ የተሰጠው ምላሽ ስለመሆኑስ መሆኑስ ብፁዕ አቡነ ገብርኤል ምን ነበር የሰበኩት? የማርያም ቤዛነሽ አሉ ለዓለም እመቤታችን ቤዛ አይደላችን፣ ቤዛ ልጇ ነው። አትደንግጡ፣ ቤዛ ልጇ ነው። ነይ ነይ፣ ቤዛ ብፁዕ አቡነ ገብርኤል ምንም ከመጽሐፍ ቅዱስ ያልወጣ ቃል በትክክል ነበር የሰበኩት። ከቦታው ከነጥቅሱ እንደሆነ ጀምረም በርካቶቹ እየገለጹ ናቸው። በዛ ዙሪያ ግን ስብከታቸው ዙሪያ ተቃውሞ ተነስቶባቸዋል። እውነታው ግን የቱ ጋ ነው? ብፁዕ አቡነ ገብርኤል ጋ ወይስ ተቃውሞ ባነሱት ጎን? በማለት በርካቶች ጥያቄያቸውን እያነሱ ይገኛሉ። ስለ መሆኑስ ብፁዕ አቡነ ገብርኤል ምንፍቅና ትምህርት ነው ያስተማሩት ወይስ መጽሐፍ ቅዱሳዊ? የቱ ጋ ነው እውነታ? በምሉ ዙሪያ ነው ከብዙ አመታት በፊት ኢትዮጵያ ቀደምት የክርስቲያኖች ምድር አንዷ ነች። ወደ ኢትዮጵያ ወንጌል የገባውም በጃንደረባዊ ኢትዮጵያዊ አማካኝነት ነው። ጃንደረባዊ ኢትዮጵያዊ በሳቱ ይዞ መጣው ትክክለኛና እውነተኛ ወንጌል እንደነበረ ከዘፍጥረት እስከ ዮሐንስ ራእይ ላይ ብቻ ነው የሚያተኩረው መጽሐፍ ቅዱስ ክፍሉም፣ አብዛኛው ደግሞ በአዲስ ኪዳን ላይ የጌታችን የኢየሱስ ክርስቶስ ትምህርት ስለ ወንጌል በዋናነት ሰው በስራ እንደማይድን በጌታችን በኢየሱስ ክርስቶስ በማመን በጸጋው እንደምድን ጭምርም የወጡት እውነታዎችን ይዞ ነበር ወደ ኢትዮጵያ የገባው። በሰዓቱ ሌሎች ነገሮች እንዳልተጨመሩበት በርካቶቹ ሀሳባቸውን ሲያነሱ የጥናት የታሪክ ባለሙያዎችም ሲገልጹም ተስተውሏል። ታዲያ ይህ ጃንደረባዊ ኢትዮጵያ ይዞ መጣ ወንጌል በብዛት ኢትዮጵያ ላይ ተስፋፍቶ ነበር። ከተስፋፋ በኋላ አንድ ኢትዮጵያ ላይ የተነሳ ንጉሥ እንዴት ይህን ሊያደርጉ ቻሉ? በማለት በህዝብ ዘንድ ተወዳጅነት ለማግኘትም ሌላ ነገር እንደጀመረና ሌላ ክርስቲያን በተለይ የተለያዩ ለውጦች እንደመጡና ከመጽሐፍ ቅዱስ አስተምረው ውጪ እንደመጡ ነው በማለት በርካቶቹም ሲያነሱ ተስተውሏል። ምክንያቱም እነዚህ የተለያዩ የሰው ልጅ ከክርስቶስ ውጪ መስዋዕትነት የከፈሉት እግራቸው በአንድ እግር ቆሞ የተለያዩ መጽሐፍቶች ላይ የተለያዩ እምነት አባቶች አይናቸው ወጣ እየጸለዩ የሚሉት ነገሮች ከመጽሐፍ ቅዱሳዊ አስተምህሮ ውጭ እንደሆኑ በርካታ የታሪክ ባለሙያዎችም እውነታዎችን በማምጣትም ይናገራሉ። በተለይ በሳቱ የነበረው ንጉሥ ይህን የጃንደረባውን ትክክለኛ ወንጌል የተቀበሉት አማኞችን በማሰቃየትና በመግደል አንገታቸውን ዘቅዝቆ በሬ ላይላያቸው በማረስ ከፍተኛ ስቃይና እንግልት አድርጎ እንዲሰቃዩና እንዲሞቱ ነበር የዳረገው። ከዛ በኋላ ነበር መጽሐፍ ቅዱስ ላይ ብዙ ነገሮቹ የተጨመሩት በማለት በርካቶቹ ይገልጹታል። በተለይ በመጽሐፍ ቅዱስ ላይ የተጨመሩት በጣም የሚያሳዝነው ከዘፍጥረት እስከ ዮሐንስ ራእይ ላይ ነበር በመቀጣጠል የተለያዩ ነገሮችን ያመጡት ገድላትን ያልተፈጠሩ ታሪኮችም ተፈጠሩ በማለትም ጽፏል በማለትም ነው ምሁራኖች እየገለጹ ያሉት። ይህን ሁላ ያደረገው በሰዓቱ የነበረው ንጉስ እውነተኛ ወንጌል የያዙትን በመግደል ነበር። በተለይ የተለያዩ የኢትዮጵያውያን መስዋዕትነት ከጌታችን ከኢየሱስ ክርስቶስ መስቀል ሞት ጋር እኩል አድርጎም ማየት በጣም የተሳሳተና የክርስቶስን የመስቀል ዋጋ ማሳጣት እንደሆነ የአደባባይ መረጃዎች ናቸው። የሰው ልጅ እንዴት ነው ለሰው ልጅ ቤዛ የሚሆነው? ከክርስቶስ ውጪ ቤዛ ማንም እንደማይሆን መጽሐፍ ቅዱስ ተናግሯል። የኦርቶዶክስ አስተምሮ እንደተለመደው ከአብዛኞቹ ወይም ከፕሮቴስታንት የሚሆን ከተለያዩ ክርስትና የሚለየው ሰማንያ አንድ አሀዱ ነው። የተለያዩ ክርስቲያኖች ደግሞ ስልሳ ስደ ክፍል ይጠቀማሉ። ወንጌሉ የመጣው ትክክለኛ ያለቀውን በዮሐንስ ራእይ ላይ ነው፣ 66ቱ ክፍል እንደሆነ ጭምርም ነው። ከ66 በኋላ በርካቶች እንደምሉት ምሁራኖቹ የተጨመረው ኢትዮጵያ ውስጥ የተጻፈው ኢትዮጵያ ውስጥና የተለያዩ ሰማእታት ተብሎ የተደረጉት ከወንጌል አስተምረው ውጪ ናቸው በማለትም ጥያቄ ሲያነሱም ነበር። ከዛም የተነሳ ኦርቶዶክስ በስላሴ ትምህርት ምንም አይወጣላትም። በጣም በሚገርም ሁኔታ እግዚአብሔር ወልድ መንፈስ ቅዱስን በማስመልከት በሚገርም ሁኔታ ትምህርት አላት ግን ልዩነቱ ስለ ገድላት፣ ስለ ጌታችን ኢየሱስ ክርስቶስ ቤዛነት፣ በተለይ የመስቀሉ ሞት አማላጅነት ዋና ጥያቄ ያስነሱበት፣ አልፎም ደግሞ የገድላቱ መስዋዕትነት ከጌታችን ኢየሱስ ክርስቶስ መስቀል ሞት ጋር እንዴት እኩል ሊያደርግ ይቻላል? ስለ ገድላት ውስጥ መጽሐፍ ቅዱስ ላይ ተጽፏል ወይስ አልተጻፈም? ኢትዮጵያ ውስጥ የተጻፈው አዳዲስ የተጨመሩ ታሪኮች ናቸው በማለት በርካቶቹም ሲያነሱ ነበር። በከፊል ደግሞም ልክ ነው። እውነት ነው። ይህ ኢትዮጵያዊነት ነው፣ ኢትዮጵያ ላይ ነው በማለትም ሀሳባቸውን የሚያነሱት አሉ። ግን መጽሐፍ ቅዱስ ሊታወቅና ሊታይ የሚገባው እግዚአብሔር ክብሩን ሊገልጥ ሊያገኘ የታችን ኢየሱስ ክርስቶስ ነው መጣው እንጂ ተክለ ሃይማኖት አይደለም፣ በማለትም በርካቶችም እየገለጹ ናቸው። የተለያዩ ለሀገራችን እየጸለዩ አይናቸው ወጣ የተለያዩ በማለትም ገደላትን በማስመልከት የተለያዩ ጊዜ የቅዱስ ጊዮርጊስ በተለይ ታቦትን በማስመልከትም ድል ያደረገው እግዚአብሔር ሳይሆን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 ኢየሱስ ክርስቶስ በማለትም ነው ያነሱት። በዚህ ዙሪያ ቤዛችን በመስቀል ሞቶ ራሱን አሳልፎ ሰጥቶ እኛን ያዳነው ኢየሱስ ነው። ምንም ኩነኔና ኃጢአት የሌለበት የእግዚአብሔር ንጹሕ ልጅ ደሙን በመስቀል ላይ ያፈሰሰው ያለ ምንም ቅድመ ሁኔታና እንዲሁ ለዓለም ሞቶ በመስቀል ላይ ተሰቅሎ እኛን ያዳነው በማለትም እንዲህ በማለትም ነው ያስተማሩት ቤዛችን ኢየሱስ ክርስቶስ ብቻ ነው በማለትም ነው የገለጹት። ፍጡር ቤዛ መሆን አይችልም፣ ይግባችሁ። ቤዛ ማለት ስለ ሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምየ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደለችም፣ ቤዛ ልጇ ነው። አትደንግጡ። ታዲያስ ያስተምሯቸው፣ የቱጋኑ ስህተት። አብዛኛው ምእመናንስ ለምንድነው ነው መጽሐፍ ቅዱስ ገልጦ ማያዩ? ለምንድን ነው ማያመዛዝ? ነው ጌታችን ኢየሱስ ክርስቶስ ለሁሉም እኩል ነው። እግዚአብሔር ለሁሉም እኩል ነው። ምክንያቱም እኩል ነው የሚወደን ልጆቹ ነን። ታዲያስ ለምን የግድ የሃይማኖት አባቶች ትምህርት ብቻ ነው የሚያስፈልገን? አይደለም። እኛ መጽሐፍ ቅዱስን ገልጠን ማንበብ አለብን። ሐዋርያው ጳውሎስን እግዚአብሔር ሲያገኘው ወይም ጌታችን ኢየሱስ ክርስቶስ ሲያገኘው፣ እንዴት አድርጎ ነው እንዴት አድርጎ ነው መንፈሳዊ ሕይወቱ ያደገው? የግድ የሃይማኖት አባት ያስፈልጋል ማለት አይደለም። ግዴታ አይደለም። ስብከት ለመስበክ የግድ የሃይማኖት መጽሐፍ ቅዱስ ለማንበብ የሃይማኖት አባት ግዴታ አይደለም። የሃይማኖት አባት ቢያስፈልግም የግድ ስብከት እየሰበከ መጽሐፍ ቅዱስ እሱ ብቻ ነው ለማስተማር ያለበት። እኛም ገልጠን ማንበብ አለብን። በአማርኛ የተጻፈው እኛ እንድናነበበት ነው። የሰው ልጆች ነን። ማንበብ ከቻልን በደንብ ማንበብ፣ መፈተሽ፣ መገምገም አለብን። አስተምሯችን ስህተት አለው ወይስ የለውም? የምለውን ነገር እሳቸው ያነሱት ትምህርት ልክ ነው ወይስ ልክ አይደለም በሚለው ዙሪያ አስተምሯቸውን በማስመልከት ትክክል ነው ወይስ አይደለም መግለጫ ከመሰጠት በፊት ብታይና ብታወቅ ጥሩ ነው። ሁሉም ራሱን ቆም ብሎ ይመልከት። ለወንጌል ቀንቅ የተሻለ ይሆናል። እሳቸውም ወንጌልን ነው ይሰበክ ያሉት በማለትም እሳቸው ስህተት እንደሌለባቸው አብዛኞቹ መጽሐፍ ቅዱስ የሚያውቁት ሰዎች እየገለጹ ይገኛሉ። ታዲያስ አሁን ዛሬ የወጣው እጅግ የሚያሳዝነው ያ ቪዲዮዋቸው ቤተ ክርስቲያንን አይወክልም አሉ። ኦርቶዶክስ ስለመሆኑ ስ ጌታችን ኢየሱስ ክርስቶስን እንዴት ነው አሰብክም ወይስ ሰብካለች የጌታችን ያዳኛችን የኢየሱስ ክርስቶስ ቤዛነትን ትቀበላለች ወይስ አትቀበልም ከጌታችን ከኢየሱስ ክርስቶስ ውጪ ቤዛ አለ ወይ ለሰው ልጅ የሞተ አለ ወይ ንጹህ ደም ነው እግዚአብሔር አስታራቅነት የፈለገው እንጂ የሰውን ልጅ ሌላው ንጹህ ያልሆነው እንደም አይደለም ከሰው ልጅ ሁሉ ጻድቅ ጌታችን ኢየሱስ ክርስቶስ ብቻ ነው መጽሐፍ ቅዱስ ላይ ማንም ጻድቅ የለም ንጹህ የለም ከጌታችን ኢየሱስ ክርስቶስ ውጪ ታዲያስ የሰው ልጅ ደም እግዚአብሔር ለምን አይፈልግም ነበር? ጌታችን ኢየሱስ ክርስቶስ ታዲያ መምጣቱ ለምን አስፈለገ? አማላጅነቱስ ለምን አስፈለገ? ቤዛ ማለት የመስቀሉ ሞት በአብ ቀኝ የምማልድ የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ አስታራቂ ነው። በአሁን ሰዓትም ደሙ ትኩስ ነው። ለዛም ነው አዳዲስ ምእመናን በጌታችን በኢየሱስ ክርስቶስ ያመኑት በመስቀል ሞቱና ትንሣኤ የሚያምኑት ወደ እግዚአብሔር መንግስት የሚገቡበት ዋነኛው ምክንያትም ሰው በስራ እንደማይድንም መጽሐፍ ቅዱስ ላይ በመጥቀስም ነው የተናገሩት። ታዲያ እኚህ አባት ስህተት አለባቸው ወይ? እግዚአብሔር ይፍረድ በማለትም ነው በርካቶቹ ሀሳባቸውን የገለጹት። ምክንያቱ ውስጥ የቱጋኑ ስህተታቸው? በማለትም ነው ሀሳባቸውን እያነሱ ያሉት። ሚኪ ነኝ፣ አብሬያቸው የቆየሁት። ከሚኪ ታቦር እንፎ። ይህን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።